መልካም ዜና ከዴማ ሆፕ ሪል እስቴት። እርስዎ 60 ፐርሰንት ሲከፍሉ 40% ቅናሽ አድርገናል። በቦሌ መዳን ያለም ሳይታችን የንግድ ሱቅ ሲገዙ እስከ ጥቅምት 30 ብቻ የሚቆይ በተመረጡ የንግድ ሱቆች ላይ የ40% ቅናሽ ማቅረባችንን ስንገልጽ በታላቅ ደስታ ነው። ወደ ሲግናል ሳይታችን ሲያቀኑ 100% ተሠርቶ ያለቁ ቅንጡ መኖሪያ ቤቶች፣ የቦሌ መዳን ያለም ሳይታችን ደግሞ 80% ግንባታቸው የተጠናቀቀ መኖሪያ ቤቶች እንዲሁም በታህሳስ ወር ለእናንት ለደንበኞቻችን ለማስረከብ ሽር ጉዱን ባጣጣፍንበት የቦሌ አዲያባ ሳይታችን ውስን ቦታዎች ሉን ፈጥነው የእሱ ያድርጓቸው። ዴማ ሆፕ ሪል እስቴት የንግድ እንቅስቃሴ በደራበት ሾላ ገበያ የንግድና የመኖሪያ ቤቶች ሽያጭና ግንባታውን እያቀላጠፈው ይገኛል። ሰፋፊ አዳራሾች፣ ሰገነት፣ የዋና ገንዳ፣ የልጆች መጫወቻ ሜዳ፣ ዘመናዊ ጂም እና ስፓን አካተን በምንገነባቸው አፓርትመንትና ሱቆቻችን ላይ እየኖሩ ይስሩ። ዴማሆፕ ሪል ስቴት ቅንጦት ይገባዎታል።